ሳይንስ ከተጠረ ድረስ እኛ እንጠብቃለን። ከዛ በኋላ ምን ማድረግ እንዳለብን እናስበታለን። ቆይ እሷ ብቻዋን ነው የምትሄደው? አባቴ በዚህ ሁኔታ ብቻው ነው። ባለሰዓት ግን አንድ ሰው ብቻ እንዲሄድ ነበር ያመቻቹት። ምን ማለት ነው? አንድ ሰው ብቻ ነው የሚሄደው ማለት? አባቴ እኮ ሰው አገር ብቻውን ያለው እንዴት ይቆያል? ምናልባት የዛ ነገር ሁኔታ ወይ ደግሞ እሷ ስትመጣ አንተ ብትሄድ ያውም የመጀመሪያ ማሚ

የዛይነ ጫወታ እየተጫወትሽ እንደሆነ ይታወቀሻል። ክንዴ እኔ ስሬን ብቻ ነው እየሰሩ ያሉት። እኔ ስለንተ ምንም ማውቀው ነገር የለም። እነዚህ ፋይሎች ደግሞ ከምርመራው ጋር የተያዙ ናቸው። ታዲያ ያን ያህል በስርዓት ምን አስፈለገሽ? በጣም እየጣርሽ እኮ ነው። ቆይ ልታሳዩ ወይ ደግሞ ልታማልኝ የምትፈልጊው ሰው አለ ማለት? አባት ድርጅት ውስጥ የተቀጠርኩት እኮ ምን ሰራ ነው። በጣም እየጠራሽ ነው። ያው እዚህ ቢሮ ብዙ ተዘጣጭ አለ። ቢሮ ጋር ምን እያልክ እንደሆነ አልገባኝም። ይሄ ቢሮ በፖሊስ ቁጥጥር ስር እንደሆነ አታውቅም? ያው አንዳንድ ፋይል ውስጥ ነበር፣ እሱ ለመውሰድ ነው የመጣሁት። ይሄ ቢሮ በፖሊስ ክትትል እየተደረገበት ነው ያለው። ምንም አይነት ፋይል ማንም ሰው መንካት አይችልም። ያንን ማድረግ የፖሊስን ምርመራ ያዛባል። አሃ ጭራሽ ፖሊስ ማዛችልኛል። አንተ እያለ የተጀመረ ምርመራ እንደሆነ ታውቃለህ። በእነሱ ስራ ጣልቃ መግባት ያስጠይቃል። ማንኛውንም ዕቃ መንካት አንችልም። ቆይ ኤ ነው በር ዙር አድርገው፣ ምን ታደርገኛለህ? አላውቅም ለጊዜው የማውቀው ፍላጎት የለኝም። እንዴት ተቻላገር ነው የኔን ግማሽ አትሆንም በእድሜ ወይስ በኃይል ስርዓት እንቀባብራ አክብሬ ነው ዚህ ድረስ የመጣሁት። የምታወራኝ ቁም ነገር ከሌለ ልሂድ። መነጋገር አለብን። አንድ ወሳኝ ጉዳይ አለ። ልትነግረኝ የፈለከው ነገር ያለ መሰለኝ። ልዑል እና እናቱ ልዑል የተፈጠረውን ነገር ለእናቱ ሄዶ ዮሐንን በጣም እንደሚወዳት እና እንደሚያፈቅራት ሄዶ በስነስርዓት ያስረዳታል። እናቶ ግን ይህን ነገር አምናለት ተቀባል አልቻለችም። እሷ ለገንዘብ ስትን ነው ደግሞ አንተ የሀብታም ልጅ ሁን እሷ የዳህል ልጅ እንዴት እያለች በጣም ዝቅ ዝቅ እያደረገቻት እያዋረደች አልነበረ። መችም ዳህና ሀብታም አንድ አይደለም ና ዮሐናን ደሃነች አትገባ ማት ገንዘብ ገንዘብ ስጣትና ተገላገላት በጊዜ ወይም ደግሞ ገንዘብን ይዘው ከጠፋች በኋላ ዞር ብላ አታይም እያለች ነገሮችን እንግዲህ ጥንሰስ እያረገችበት እና እሷንሽ እሷን እሺ ብሎ እንዳይቀበል እያደረገች ነው የልዑል እናት ወይዘሮ ኤዲሳ ማለት ነው ልዑልም አይ ዩሃና በጣም ነው የምትወደኝ እንደዚህ ልታደርግ አችልም ይህ ያንቺ አስተሳሰብ ነው እኔ ግን በቃ እንዴ ወስኛለሁ ፍቅረኛ ነች ብሏታል ቆይ አንተ ምንድን ነው ስራህ አባትን እንደዚህ አጨለው ከቤት አስወጣው አሁንስ እኔን ማሳበር ነው እንዲ ቀረህ ትለዋለች ደሞ እኔ የምን አጠፋው አባቴ በኔ ምክንያት አይደለም የወጣው ይላታል ከቤት እንዲሁም የምጸጸተው አንችን ዝምብዬ ሽሽ እያልኩ ና እያዳመትኩ የሚኖር ከሆነ በጣም እጸጸታለሁ እያላት ነው። እንደዛ ብሏትም ወጥቷል ከክፍሏ ማለት ነው። ከክፍሏ ከወጣ በኋላ ግን ያቺ የዋና ግን ምን አስነክተው ነው ትላለች። በነገራችን ላይ ብዙ ጊዜ ሰዎች እንግዲህ ልጆቸው ጋር ካተስማሙ ፍቅረኛ ኖሯቸው ወደ ፍቅረኛቸው ነው የሚሄዱት። ልጅን ምን አርጋብኝ ነው ምን አስነክተው ነው እያሉ ብዙ ጊዜ ኒ ድራማ መለከታለሁ። ነገር ግን ወደ አፈቀራት ልጅ ነው የሚመለሱ የወለዱት ልጃቸው ከራሳቸው ጋር ካልተስማማ በቃ ያችን አጠላቴ እሷ ናት ከእኔ እንድትሸሽ እንዲሸሽ ያደርገችው ብሎ በግጣም ምዳርገው ይዟታል። በሌላ በኩል እንግዲህ ልድ መጥቶ ነበረ ወደ ቤቱና ከማርክ ጋርም እያወራ ነው ስለ ድርጅቱም አንዳንድ ነገር አውጥተዋል። ልውል ደግሞ ሞኝ ነገር ነው ከንዴን ወንድሙ ስለሆነ ምንም አያደርገኝም እያለ እየተተማመነ ነው። ለምንድን ነው እንደዚህ የምታደርገው? ገብቷ ለበክ አታጭርብር አንተ እኮ በቃ አሁን ዝም ብለ ሰራተኛ ነህ እንጂ ሌላ ነገር አይደለም። ራስ እንደምንድን የምታየው እንደዚህ ከፍ ከፍ አታድርገው፣ ይለዋል። ማርክም አንተ ተረጋጋ፣ እየተሳሳተ መስረጃና መረጃ ነው የሰማው ከእንዴ በጣም በብዙ ሀሰት ሰነዶች ይዤዋለሁ፣ አግኝቼዋለሁ። የድርጅቱን ገንዘብ ደግሞ እያወጣ አላስፈላጊ ነገር ከሚባሉት ላይ ያውላል። በዛ ላይ ደግሞ ከአቤላ ጋርም እየተደበቀ ይገናኛል ብሎ ሲነግረው፣ ይባስ ብሎ ከእንዴ እንደዚህ አደርግም ወንድሜ ነው ብሎ ምናምን ተንጣጣበት ማለት ነው ከማርክ ላይ ማርክም እኔ እንደዚህ ላድርግ አልችለም፣ ቢገባህ ለአንተ ብዬ ነው፣ አንተን ለማዳን ብዬ ነው። አይንን ግለጥ እያለው ነው። ሲጀመር አሁን እኔ አባት እስከሚመጣ ነው እንጂ የድርጅቱ ኃላፊ የሆንኩት ከሁለት አንዳችሁ መስሪያ ቤቱን ማያስተችላላችሁ ብሎታልም። በዛ ላይ አባቴ ደግሞ እያንዳንዱን መረጃ ያውቃል፣ እንቅስቃሴን ሁሉ አሳውቀዋለሁ ይለዋል። ወይናቻ እንደዚህ ከጀርቤማ ማ ተወገኝ ያለብኝ ያስቤም አላውቅም ይላል። ልዑልም እንደዛ ነው ብሎት እንግዲህ ጥሎት ወጣል። እውነት ነው ልዑል፣ እንግዲህ አይንን ብትገልጥ እየተሻለ ነው። እንደውም ማርክ ነው በጣም ጥሩ ሰውና አሳቤ ላንተ፣ በዛ ላይ ደግሞ ከአቤላ ገር ይገናኛል ሲለው፣ መንቢል ጥሩ ነው በአቤላ ትቀናለ ብሎት ቁጭ ማርክን፣ አቤላው ምን ያስቀናል? ማርከም ከወጣ በኋላ ቀጥታ ወደ ካፌ ነበር ሄደው። ካፌ ሄዶ ብሌን አገኝቷታል። ከብሌን ጋርም የተፈጠረው ነገር አውርቷታል። ድርጅቱ ውስጥ ያለችው ልጅ ግን የምታግዝ በጣም ተወዳለች። በዛ ላይ ፍቅረኛ ማያዝ አለብን እያለችው ነው። ማርክም አሁን ስለ ፍቅር አይደለም ስራችን ላይ ነው ማተኮር ያለብን ይላል። ቲና እንግዲህ አቤልን በድብቅ እየተከታተለችው ነበረ። ክንዴም ይከታተላታል። ማነሽ አንቺ ብሎ በደቅደቅ ጨለማን ማንገቷን ለማነቅ ይሞክራል። ምንድን ነው ያለሽ ግንኙነት ከአቤላ ጋር ብሎ ሲጠይቃት ምንም የለም ትውውቅ ነው ብለዋለች። ዩሃናና ልውልም ተገናኝተው ነበረ። ስለ ፍቅራቸውም እየተገላለጹ ነበረ። ዩሃና አንድ ቀን አንተን ሳጣ ግን ምን ደሞን አላውቅም፣ ግን በጣም ደስ የሚል ፍቅር እያሳለፍን ነው፣ ፍቅራችንም ይጠነክራል እያለችው ነው። በእምነትም ወደ ቤት ከተመለሰች በኋላ እናቷን ሰላም ብትላት አመለስም። እናቷ ጋርም አንዳንድ ነገሮችን አውርተዋል።

የተፈጠረውን ነገር መቅረዋለች አቤል እንግዲህ አስመሳየው ያኔ ቆንጆ ምናምን እያለ ያባብላታል እሷ ደግሞ ትሰማዋለች በእምነትም አቤላን በጣም እንደማትወኝ እርግጠኛ ነኝ በአንተ አብረን እንኖር እያለችው ነበረ አቤላ በጣም ሳቅሳቀ ና የልብ የልብ እየተሰማው ነበረ በጣም ደስ ብሎ ግን ውሽሽ ያላት ምክንያቱም ከመምነት ጋር አብሮ ከሆነ እቅዶቹ ይሳካሉ አንድ በአንድ እንደዚህ እያወራችሁ እያለ እንጋባ አብረን እንኖር እያለችው ከንዴ ይደውላል ከንዴ ወንድም ይደውል ብላ ምስልኩን አነሳችው ወይዘሮ ኤልሳም ሀናን ጠርታት ነበረ፣ ወደ ውጭ ሀገር እንደምትሄድና ባሏ እንደታመምም ነገረቻት። ወይዘሮ ሀና እኔኮ በባለፈው የጠፋውን እቃ በሆነ ምክንያት አምጭ እያሉ ስላስጨነቁኝ በዛ ጉዳይ በጣም ተሳቃቂ ነበር አለቻት። እቃውንማኳ አገኘሁት በሰዓቱ በለውል ስሜት አውኝ ነው እንጂ የዛ ከሴ ስራ መሆኑ አልጠፋኝም። ከእንዴ ነው ያደረገው አለቻት። ልጇን በእምነትንም ማደራ ሰጥታታለች ማለት ነው። እንግዲህ እንደ ልጅሽ አደገሽ አሳድጊያት፣ ልውልንም ወደዚህ ጠራዋለሁ ብላታለች ወይዘሮ ኤልሳም እንግዲህ ልጆቿ እንዲላዩ ትፈልጋለች። ዮሐና እና ልዑል አንድ ላይ እንዲሆኑ አልፈልግም፣ እንዲሁም በእምነትም የጀመረችው ነገር አለ፣ ያንን እንድታቋረጭ፣ ሁሉን ነገር ለአንቺ አደራ ሰጥቾሻለሁ ብላታለች። ይሄ ችግር የለውም ብላለች። ሀናም ምን ማለትም ስትላትም፣ ለልጅ እነግራታለሁ እንድትርቅ ብላለች። በእምነትን ቁጭ አድርጋም እያናገረች ነው። በእምነትም እንግዲህ አቤላን እንደምትወደው ለእናቷ ተናግራለች። እናቷ ግን አንድ ላይ እንዲሆኑ አልፈልገችም። ብዙ ከተጨቃጨቁ በኋላ ለማንኛውም እኔና አባትሽ ደርሰን እስከምንመጣ ድረስ ከውጭ እንግዲህ እነሱ የሚሉሽን አንድ እንዳድርግ አድርግ አዳምጭ፣ ተብላለች። በእምነት ግን ይህን ነገር የምትተገብር አይመስልም። ብሌን እና ልውልም እያወሩ ነው። ልውል እንግዲህ ስለ ጓደኝነት ቸላ ብሏል ጉዳዩን። እኔ እናንተ ምንድን ነው እንደዚህ ስለ ጓደኝነት ቦታ አለ አይመስልም። ሲጀምር ሊያጣላን የፈለገው እውነቱን ስላወቅን ነው። በሚ ተው ይሄረች፣ እየመከረችው ነው። ልዑል ግን እስካሁን ድረስ ብትነግኔ እንኳ አምንሽ ነበር፣ አሁን ግን ምንም አላምናቸውም እያላቸው ነው። ያሳዝናል። ልውል እንግዲህ ብቻውን ሳይሆን አይቀርም ሞኝ የሆነ ልጅ። በእምነት እንግዲህ ምንም አይነት ደስታ የለኝም ከአቤላ ውጭ እያለች ነው። ትምህርት ቤትም የለም፣ ቤትም የለም፣ እኔ የምናገረው ማንም አይሰማኝም ብላ እንግዲህ ከእናቷ ኋላይ ዝታባን የተነሳችው ከንዴም ካፌ ቁጭ ብሎ እንግዲህ ማርኩን ጠርቶታል። ማርክም ቀጥ ብሎ ነበር የሄደውና ለምን ፈለገኝ ብለስ የመጣሁት አክበሬ ነው። ስለዚህ የተፈጠረውን ነገር ንገረኝ ይለዋል። ከንዴም ቋ አንተ ማን ነህ እኮ ከንዴም ኝ አባቴን ድርጅት በቃ ልትዘርፍ ነው አይደል? ይለዋል። እኔ ሰራተኛ ነኝ ብሎም ነገረው። ከቴና ጋር ያለ ግንኙነት ምንድነውም ብሎታል ከቴና አባት ጋር በድብቅ የኛን ቤተሰብና የመስሪያ ቤቱንማ ድርጅት እንድታፈርሰው አልፈቅድም። ድርጅቱን አንድ በአንድ የተፈጠረው ነገር ደርሸበታለሁ እያለ እየዛተ ነው። ማርክ ግን ስለምንድን የምታወረው ምንም አልገባኝም፣ ከፈለግ ማስረጃውን አምጣና ፊት ለፊት የተጋፈጠኝ እያለው ነው። ማርክም ጥሎት ነው እንግዲህ የተነሳው። ቴና ቤተሰባችን ሊመተሰል ልጅ ናት ብሎታል። አሁን ደግሞ ቴናንና ማርክ ሊያጣሉ ነው ልውልም ወደ ቤት ከመጣ በኋላ ከእናቱ ጋር አውርቷል። እናቱ ከዛች ልጅ እንዲርቅ እየገፋፋቸው ነው። ልውል ግን እኔ የራሴ ሕይወትና የራሴ መንገድ እንዲሁም አላማለኝ ትላለች። እናቱ ደግሞ አባቴ እንግዲህ ሁሉን ነገር ለዛ ከእንዴ ለማይረባ ሰው ያስተላልፈዋል ንብረቱን ስትለው ግዳይ ተጠኝ ነበር ያላት። ብቻ ያችን መሽገር ልጅ በቃ አላቃት ቤት ቤተሰብ ውስጥ በቃ ፋቃት እያላችሁ ነው። በሌላ በኩል ከእንዴና ቤላ ተገናኝተዋል። እንግዲህ በድቅድቅ ጨለማ አቤላም እንዳየው ምንድነው ፊት እንደዚህ የተኮታተረው ብሎታል። ከእንዴ ማንተራስ መከር አይደለ እንዴ አለው። አቤላ እንግዲህ ከእንዴ እንደታመመ ከእንዴ በጣም ምስኪንና አሳዛኝ እንደሆነ አድርጎ ነው የነገረው። አቤላ ግን የተረገመ ነው እንዴ አባቴ ኮታ ሆስፒታል ያለ ብሎታል። ከእንዴም በጣም ነበር ያበደው። እንዴት ከማንሰማ ማን ነገር የሚጠየቅ ጠይቆ ነበረ። አቤላ ግን ለወ ጓደኛ እንደሆነ ታውቃለህ ካንተ ይልቅ ደግሞ እኔ ቤተሰብ እሆናለሁ ብሎ በጣም ነግሮታል። አቤላ ግን እንግዲህ ከበብነት ጋር የሆነ ድብቅ ነገር እንዳለው ለማንም እስካሁን አልተናገረም። ይሄ ነገር ድብቅ ነው፣ ቢሆንም ክንዴ በጣም ተናዷል። የኔ አባት አንተ የምታሳዳቢ ያንተ ማማራቻም አይደለም ብሎታል። መጨረሻ ላይ ግን እውነቱን ሰምቷል። አሁን ክንዴና ለውል ደግሞ ይጣል ይሆናል። ብቻ ድራሞ እንግዲህ የአቤላ በጣም ጥም ደርጉ ይዟቸዋል። ክንዴ ማቤላን አንቆ ይዞት ነበር፣ መጨረሻ ላይም ጥሎት ነው ሄደው። ውልና ዮሀናም ተጨንቀዋል። ምን እናድርግ የሚል ሀሳብም ያመነጩ ነው አንድ ደቂቃ ሳላስብ ማለፍ አልችልም ትላለች። እንግዲህ ፍቅር እንደዛ ያደርጋል። እንዴት የእናትና የአባት ጉዳይ በጣም አሳሳቢ ነው እያለችውም ነበር። ወይዘሮ ኤልሳ ማና እናናግራታለች ማለት ዮሐናን ከልጅ ውረጅ፣ ጭንቅላቱ ላይ እንዳንቺ አይነት ሴቶች አይመጥኑትም። ከተማ ወንዶችን አላየሻቸውም? እንዲህ ለገንዘብ ሲሉ ብዙ ነገር ያደርጋሉ ያለች ጭቅጭቅን፣ ያደረገቻት ዮሐና እኔ እንደዚያ አይነት ሰው አይደለውም፣ የኔና የሱ ፍቅር በገንዘብ የተመካ አይደለም ብላታለች። ነገር ግን ልታምን አልቻለችው። ክንዴም ከዶር ጋር ለምን አልነገርከኝም ስለ አባታችን መታም እያለ እየጮበን ነው። ተጨንቅ የነበር እናቴም ወደ አባቴ ልትሄድ ነው እያለ እየነገረው ነው። ሰላም ጤና ስትልኝ። ቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ